ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ ተመልካቾቻችን፣ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቴሌቪዥን ወደ እናንተ የሚደርሰው ዜና ቤተ ክርስቲያን ተጀምረዋል። ከዜናዎቹ ጋር ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። ለአቡነ ገብረ መንፈስ ቅዱስ የቃል ኪዳን በዓል እንኳን በሰላም አደረሳችሁ ሲሉ ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መገናኛ ብዙኃን የበላይ ኃላፊና የምስራቅ አፍሪካ አህጉረ ስብከት ሊቀጳጳስ ገለጹ። ብፁዕነታቸው ይህንን መልእክት ያስተላለፉት ጥቅምት አምስት ቀን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በተከበረው ዓመታዊ በዓል ላይ ነው። መምህር ጌታቸው በቀለ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ካሉት ታላላቅ ገዳማት አንዱ ነው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነ ገዳም። ይህ ገዳም ጻድቁ ለኢትዮጵያ ሲሉ ባህር ውስጥ መቶ ዓመት ተዘቅዝቀው የጸለዩበት ቃል ኪዳን የተቀበሉበት የታሪክ የቅርስ ማዕከል በሆነው በዝቋላ በዓሉ በታላቅ ድምቀት ተከብረዋል። በክብረ በዓሉ ላይ ብፁዕነታቸው ባስተላለፈው መልእክት ጻድቁ ለኢትዮጵያ ሕዝብ የጸለዩበት ጠዋትና ማታ ምህላ በሚያዝበት ታላቅ ቦታ በመምጣታችሁ እንኳን ደስ አላችሁ ሲሉ መልእክታቸውን አስተላልፈዋል። የገብረ መንፈስ ቅዱስ የአስራት ልጆች የአባታችሁን የቃል ኪዳን በዓል ከፈጣሪያቸው ጋር የተነጋገሩበትን መላእክት በዛሬው ዕለት በጸበሉ ዙሪያ እንደ ሻሽ የተነጠፉበትን ገብረ መንፈስ ቅዱስ መድኃኔ ዓለም ከድንግል ማርያም ከእናቱ ጋር መጥቶ ያነጋገረበትን ዕለት ለማክበር ከአራቱም ማዕዘን የመጣችሁ ታላላቆቹ አባቶች፣ ታናናሾቹ ወጣቶች፣ ልጆች፣ ሴቶች እንደዚሁም እዚህ ለመምጣት አቅም አንሷችሁ በጸሎት አስቡን ያላችሁ ሁላችሁም እንኳን ለሁለት ሺህ አስራ ስምንት ዓመተ ምህረት የአባታችሁ የአባታችን በዓል በሰላም አደረሰን አደረሳችሁ። የገዳሙ አበምኔት መምህር ኢሳያስ እንደተናገሩት የታላቁ አባታችን የጻድቁ አቡነ ገብረ መንፈስ ቅዱስ ቃል ኪዳን የተቀበሉበት ዕለት እንኳን አደረሳችሁ ሲሉ መልካም ምኞታቸውን ገልጸዋል። አበምኔቱ አክለውም ከአባቶቻችን ረፍት በኋላ ልማት ለማልማት የሰው ኃይላችን በተለያዩ ምክንያት እየተበታተንብን ቢሆንም በእግዚአብሔር ቸርነት በተለያዩ አካላት ክትትልና ድጋፍ በምዕመናን እርዳታ ስለተደረገልን ምስጋና እናቀርባለን ብለዋል። እንኳን ለዚህች ለተባረከችና ለተቀደሰች የታላቁ አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ የቃል ኪዳን የተቀበሉበት ዕለት በሰላምና በጤና አደረሳችሁ አደረሰን እያልኩኝ የከበረ ሰላምታዬን በዝቁ ኋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም መነኮሳት እና መነኮሳያት ስም ሳቀርብ በታላቅ ደስታ ነው። ከዚህ በመቀጠል ገዳማችንን በተመለከተ አንዳንድ አንድ አጠር ያሉ መረጃዎች አቀርባለሁ። ይኸውም ከአባቶቻችን እረፍት በኋላ ልማት ለማልማት የሰው ኃይላችን በተለያዩ ምክንያቶች እየተበታተነብን ቢሆንም በልዑል እግዚአብሔር ቸርነት እና እርዳታ ሁሉንም እያሰማራልን በዞኑ እና በወረዳው ኃላፊዎች ድጋፍ በሰራዊቱ ቀን ከሌሊት ጥበቃ ከመንበረ ፓትርያርክ እስከ ሀገረ ስብከቱ ድረስ የወረዳው ሀገረ ስብከት ኃላፊዎች ዕለት ከዕለት ክትትል እና ድጋፍ በሀገር ውስጥም ሆነ በውጭ ሀገር የሚኖሩ ሕዝበ ክርስቲያን ምዕመናን ያልተቋረጠ የገንዘብና የማቴሪያል እርዳታ ስለተደረገልን በእግራችን ቆመን እናንተን እንግዶቻችንን ለመቀበል ያበቃን ፈጣሪያችንን እና ከላይ የገለጽናቸው አካላት ሁሉ ምስጋና ለማቅረብ ወዳለሁ። በገዳሙ የተለያዩ የልማት ስራዎች እየሰሩ መሆናቸውን የገለጹት አበምኔቱ፣ ወደፊት ገዳሙ ራሱ እንዲችል በአዲስ አበባ መርካቶ ደብረ አሚን ተክለ ሃይማኖት ቤተ ክርስቲያን አጠገብ በተሰጠን 236 ካሬ ሜትር ቦታ ላይ ለምንገነባው ባለ ሰባት ፎቅ ህንፃ ምዕመናን እገዛ አድርጉልን ሲሉም ጥሪያቸውን አቅርበዋል። በአባቶቻችን የተጀመረው እዚህ የምታዩትም የሙዚየም ህንፃ ቆሞ እንዳይቀር በማለት በእናንተው ድጋፍ አጠናቀን እዚህ አድርሰነዋል። ነገር ግን አንዳንድ ከአቅማችን በላይ የሆኑ ስራ ወደፊት እየገጠመን ቢሆንም በእግዚአብሔር ፈቃድ እና በእናንተ አጋዥነት እንደምንወጣው ትልቅ እምነት አለኝ። ይኸውም ገዳሙ የራሱ የሆነ በግምት ከ20 እስከ 25 ፐርሰንት ወጪ ሊሸፍንልን የሚችል ገቢ ሊያስገኝልን ይችላል በማለት ለመስራት ያቀድነውን ከመንግስት የልማት ምክንያት በፈረሰበት ቤት ምትክ በልዋጭ የተሰጠንን በመርካቶ አውነ ተክለ ሃይማኖት አጠገብ በሚገኝ 236 ካሬ ሜትር ቦታ ላይ ባለ ሰባት ፎቅ ህንፃ ለመስራት ማንኛውንም ከመንግስት መጨረስ ያለብንን የግንባታ ፕሮሰስ ያጠናቀቅን ቢሆን ሲሆን የፈውቁ ዲዛይን እና የአፈር ምርመራው በጻድቁ ወዳጆች ሌሎችም ባለሀብቶች ተስተካክሎልናል። ስለሆነም እናንተ ደግሞ አሻራችሁን እንድታስቀምጡልንና ሌሎች ባለሀብቶች እንድታሳስቡልን እንድታስተባብሩልን በጻድቁ ስም እጠይቃችኋለሁ። የዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በየዋሻውና በየጫካው ወድቀው ከልዑል እግዚአብሔር ለዓለም ሰላምን ለህዝበ ክርስቲያን ይቅርታና ምህረትን ስጥልን እያሉ የሚጸልዩ መናንያን አባቶች ያሉበት ታላቅ ገዳም ነው በአርባ አራተኛው ዓለም አቀፍ የሰበካ መንፈሳዊ ጉባኤ የሚነሱ ችግሮች መፍትሄ እንዲሰጣቸው የጉባኤው ተሳታፊዎች ጠየቁ ሰናይት ባንተ ተጨማሪ አላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት በየዓመቱ ዓለም አቀፍ የሰበካ መንፈሳዊ ጉባኤ ይከናወናል። በዘንድሮ ዓመትም ጉባኤው ለአርባ አራተኛ ጊዜ ተካሂዷል። በጉባኤው ከመላው ዓለም በመጡ ተወካዮች አማካኝነት ቅድስት ቤተ ክርስቲያን ምእመናንን የመንግሥተ እግዚአብሔር ወራሽ ለማድረግ በምትንቀሳቀስባቸው ቦታዎች ያለው አገልግሎት በሪፖርት ይቀርባል። በሪፖርቱ ከቀረቡ ጉዳዮች መካከል እና ከተሳታፊዎች በሚነሱ ጥያቄዎች ላይ ደግሞ ውይይት ይከናወናል። ነገር ግን ይላሉ ተሳታፊዎቹ ለሪፖርት ማቅረቢያ የተመደበው ጊዜ እና መፍትሄ በሚያሻቸው ጉዳዮች ላይ ለመወያየት የተመደበው ጊዜ የሚመጣጠን አይደለም በማለት ትኩረት እንደሚሻ ጠቁመዋል። የቤተክርስቲያን ያው ዘርፈ ብዙ አገልግሎት ያለባት በአንፃሩም ደግሞ ዘርፈ ብዙ ችግር ያለባት እንደመሆነው መጠን እንዲህ አይነት ጉባኤ በጣም አስፈላጊዎች ናቸው። የተለያየ ችግር የሚሰማበት ለቤተ ክርስቲያን ለወደፊት አገልግሎቷ የመፍትሄ አቅጣጫ የሚቀመጥበት ስለሆነ ይህ ጉባኤ እጅግ በጣም መልካም ነው። ብዙ ችግሮች እየተነሱ ነው። ለችግሮቹ መፍትሄ ለመስጠት ደግሞ የጋራ ውሳኔ የጋራ ውይይት ያስፈልጋል። ስለዚህ ይህንን ማስቀጠል እጅግ በጣም ጠቃሚ ነው። ነገር ግን ምናልባትም እኔ ከሪፖርቱ ባለፈ ሁለትና ሶስት ቀን አሁን ጉባኤዎቹ ሪፖርቱ እየተሰሙ ናቸው። ችግሮቹን ግን በሰፊው ለመወያየት ጊዜው ያጠረ ይመስለኛል እና ምናልባት ዛሬ ከሰዓት ብቻ ነው ያለው እና ከችግሩ ብዛት አንጻር ሪፖርቶቹ ትንሽ አጠር ብለው ችግሮች ግን በደንብ ውይይት ቢደረግ የበለጠ ውጤታማ ልንሆን እንችላለን ብዬ ነው የማስበው። ከሁለት ዓመት በፊት የነበረውን ሕገ ወጥ ሲመት ተከትሎ ለተፈጠሩ ችግሮች መፍትሄ እንሻለን ያሉት የቄለም ወለጋ ሀገረ ስብከት ስራ አስኪያጅ በበኩላቸው ሰፊ ጊዜ ለውይይት መሰጠት እንዳለበት ገልጸዋል። አንድ ሲኖዶስ፣ አንድ ፓትርያርክ፣ አንድ ቤተ ክህነት እየተባለ እናው እንግዲህ አሁን ጥሩ እየሆነ ነው ያለውና ከዚህ የበለጠ ደግሞ አሁን አንዳንድ ይህን ሀሳብ አንለቅ ብለው የሚያስቸግሩን አሉ። በየቤተ ክርስቲያኑ በየወረዳው እየተሻሻሙ እነሱ ወድቋል፣ ጠፍቷል፣ ፓትርያርክ የሚባል ነገር የለም ኦሮሚያ ቤተ ክህነት ነው እኛን ነው መስማት የሚገባቸው ያሉ ህዝቡን በሁለት እያካፈሉ ነው ያሉ እና በዚህ ውይይት ደግሞ የበለጠ እንዲህ አይነቱ ህገ ወጥ ሰዎች ወደ አንዱ ወደ ትክክለኛው ቀናው ማወቅራዊ ገብቶ እንዲሰሩ አለያ ደግሞ እንዲወገዱ ይደረጋል ብለን ነው ተስፋ የምናደርገው ማለት ነው። ሁሉም የሀገረ ስብከት ስራ አስኪያጆች ሪፖርቱን አቅርበዋል። ሪፖርቱ ብቻ ደግሞ ሳይሆን ጥሩ ነገር የሚገኘው በውይይት ነው። ቤተክርስቲያናችን ውስጥ ብዙ ችግሮች፣ ግልፀኝነት አለመኖር፣ የመልካም መስተዳደር ችግር፣ የባጀት ችግር፣ በቋንቋ በዘር የመከፋፈል ችግር ያለባት ትልቁ ከዚህ ቀደም ያልነበረው መልካም አስተዳደር በአሁኑ ጊዜ እየተፈታ ነው ያለውና ትልቁ ነገር በውይይት ወደ ውይይት ብናደላና በውይይት ያለውን ችግር ቢወያዩና መመሪያ ደግሞ ከበላይ አካል ወቅቱን በጠበቀ ሁኔታ ቢሰጥ ጥሩ ነው ብዬ ነው የሚያስበው። የሰሜን ካሊፎርኒያ ሀገረ ስብከት ስራ አስኪያጅን በበኩላቸው በሀገረ ስብከታቸው ያለውን ችግር አንስተው በተለይም በሀገረ ስብከቱ በሚወለዱ ምእመናን ላይ ስራዎችን እየሰራን እንገኛለን ብለዋል። ነገር ግን በእኛ አቅም ብቻ ሊፈታ የሚችል አይደለም በማለት እገዛ ጠይቀዋል። እንግዲህ የእኛ ሀገረ ስብከት ላይ ብዙ ችግሮች አሉ። በተለይ እኛ ያለንበት የሰሜን አሜሪካ ወጣቶች ላይ ብዙ ችግር እያመጣ ስለሆነ እዛ ላይ ስራዎችን እየሰራን ነው። የግንዛቤ ማስጨበጫ በተለይ በሀገር አሜሪካ የሚወለዱ ሰዎች ደግሞ ሃይማኖታቸውን፣ ባህላቸውን እንዲያውቁ። ከዚህ በፊት ተኝተን ነበረ፣ ስለ እውነቱ ከሆነ ማለት ነው። ለልጆች ትኩረት አልሰጠንም፣ በራሳቸው ቋንቋ እንዲማሩ አላደረግንም። አሁን ግን ጥሩ ተጀምሮ ተሞክሮ አለ፣ ጥሩ ነው። ግን ብዙ ይቀረናል። እንግዲህ ጠቅላይ ቤተክህነትም የሚመለከታቸው አካላት ሁሉ ደግሞ እዛ ላይ ትኩረት ሰጥተው አገልግሎቱ እንዲሰፋ ከዚህም ሀገር አገልጋዮችን በመላክ ጥያቄም ሲጠየቅ በመተባበር እዛ ላይ ስራዎች ቢሰሩ መልካም ነው ላለው። እኛ ግን እንግዲህ ችግሮቹን በሰፊው አሁን ስለደረሰብንም ስላየንም ስራ እየሰራን ነው። የቡኖ በደሌ ሀገረ ስብከት መንፈሳዊ አገልግሎትና የልማት ስራዎች ተጠናክረው እየተሰሩ መሆኑ ተገለጸ። መምህር የኔነ ታፈሰ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቡኖ ቤደሌ የአገረ ስብከት ከተመሰረተ ሁለተኛ ዓመት ያስቆጠረ ሲሆን፣ የቡኖ ቤደ የአገረ ስብከት ጳጳስ ብጹሕ አቡነ ኢፍሬም በቅዱስ ሲኖዶስ መልካም ፍቃድ ከተመደቡበት ጊዜ አንስተው በአገረ ስብከቱ የመንፈሳዊ አገልግሎት በተገቢ እንዲካሄድ መንበረ ብጵስና ከማሰራት ጀምሮ ከከተማ መስተዳድሩ ለልማት የሚሆን ቦታ በመውሰድ ለተነሺዎች የማረፊያ ስፍራ ምትክ ለማሰራትና በቦታው ላይም ለአብያተ ክርስቲያናት ማስገልገያ የሚውል ሁለገብም ምጻ ለመስራት ከፍተኛ ጥረት በማድረግ ላይ ይገኛሉ። በዘንድሮ 2018 ዓ.ም ጠቅላላ ጉባኤ በማድረግ በተለይም መንፈሳዊ አገልግሎቶችና የልማት ሥራዎች በመገምገም በበለጠ ለመስራት የተዘጋጀ ሲሆን የተዘጉ አብያተ ክርስቲያናትን ለማስከፈት ከበጎ አድራጊዎች በማፈላለግ በአዲስ አበባ ገዳማትና አድባራት እንዲሁም ከበጎ አድራጊ ምእመናን አንደኛ በፕሮፌሰር ቁምላቸው የሽጥላ በመኮ ወረዳ የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ሁለተኛ፣ በወዘሮ ዋና ሴይፉ በዳቦ ዋና ወረዳ የአቡነ ተክለ ሃይማኖት ቤተ ክርስቲያንና ቅዱስ ሚካኤል ቤተ ክርስቲያን በታላቁ አባት በብፁዕ አቡነ ኤልያስ የሲዩድንና አካባቢው አህጉረ ስብከት ሊቀ ጳጳስ አስተባባሪነት ከዝክረ ነዳያን በጎ አድራጎት ማኅበር በተገኘ ድጋፍ የተዳከሙ አብያተ ክርስቲያናት አገልግሎታቸው እንዲጠናከር ሆኗል። በልማትም አገረ ስብከቱ ገና ሁለተኛ ዓመት ዕድሜ ያለው ቢሆንም በትጋት ከብፁዕ አባታችን ከአቡነ ኤፍሬም ከአገረ ስብከቱ ሰራተኞች፣ አድባራትና ገዳማት ከሚመለከታቸው የመንግሥት አካላት ጋር በመሆን ጠንካራ ተስፋ ያለው ሥራዎች በመከናወን ላይ መሆናቸውንና አሁንም ከተለያዩ በጎ አድራጊዎችና ማኅበራት እንዲሁም ለመልካም ሥራ የሚተጉ ከተለያዩ በጎ አድራጊዎች ምዕመናን እገዛ እንዲደረግልን ያስፈልጋል ሲሉ የአገረ ስብከቱ ዋና ስራ አስኪያጅ መጋቢ ብሎ ሳህለ ማርያም እብሩ እንደሚከተለው ገልጸዋል። የቡኖ በደሌ አገረ ስብከት ከኢሉባቦር አገረ ስብከት ከቦታ ርቀት የቤተ ክርስቲያን አገልግሎት ተደራሽነት ለማድረግ የተዘጉ ቤተ ክርስቲያናትን ለመክፈትና የአብነት ትምህርት ቤትን ለማጠናከር እንዲሁም ወንጌልን ተደራሽ ለማድረግ በቅዱስ ሲኖዶስ ፈቃድ ከኢሉባቦር አገረ ስብከት ተለይቶ ከተመሰረተ ሁለት ዓመቱ ነው። በዚህ በሁለት ዓመቱ ውስጥ በብፁዕ አባታችን በአቡነ ኤፍሬም በሳል አመራር ሰጭነት እና በትጋት በማስተባበር ሰፊ ስራዎች ተሰርተዋል። ብዙ የተዘጉ አብያተ ክርስቲያናት ተከፍተዋል። እነዚህ አብያተ ክርስቲያናት ተመልሶ እንዳይዘጉ አብነት ትምህርት ቤት ላይ በሰፊ እየተሰራ፣ በየቦታው በየወረዳ መምህራን እየተቀጠሩ የአካባቢ ልጆች እንደየቋንቋቸውም እንደየ ትምህርት ደረጃቸውም እንዲማሩ እየተደረገ ይገኛል። በተጨማሪ ወንጌል ላይ በስፋት ወንጌልን አይቶ የማያውቁ የገጠር ቤተ ክርስቲያን በክላስተር ብዙዎቹን አንድ በማድረግ በሀገረ ስብከቱና በሌሎች ከተገኘው ድጋፍ ጉባኤ እየተዘጋጀላቸው ሕዝበ ክርስቲያን ወንጌልን እየተማሩ ነው። በሃይማኖት እንዲጸኑ ወደፊት ከሌሎች ቤተ እምነት የሚቃጠባቸውን ፈተናዎች ሁሉ መቋቋም እንዲችሉ ወንጌልን በሚገባ እንዲረዱ ትልቅ ስራ እየተሰራ ነው። በአንድ አመት ውስጥ በብፁዕ አባታችን በሳል አመራር ሰጭትነትና በትጋት በማስተባበር በተገኘው ድጋፍ መንበረ ጵጵስናና ቢሮን ሰርተን ያው አገልግሎት እየሰጠንበት ይገኛል። ወደፊት ጥር ላይ የገቢ ማሰባሰቢያ ጉባኤ በሰፊ እያዘጋጀን እንገኛለን። ስለዚህ የቡኖ በደሌ የሀገረ ስብከት አዲስ በመሆኑ የብዙዎችን እርዳታ ይፈልጋል፣ የብዙዎችን ሀይል ይፈልጋል። ምክንያቱም የተዘጉትን ብዙ ቤተክርስቲያናት እየተከፈቱ ነው። ያ ተመልሶ እንዳይዘጉ ደሞ ያሉ የተዳከሙ አሉ። አንድ ቤተ ክርስቲያን አስር አባወራ ሁሉ ያለበት ስላለ፣ ከዛ በታችም ያለበት ስላለ፣ እነዛ ሁሉ ቤተ ክርስቲያንን አጠናክረን ለትውልድ ለማስተላለፍ የሁሉም ትብብር፣ የሁሉም እርዳታ ይፈልጋልና፣ ሁላችሁም ይሄ ሚዲያ የምትከታተሉት ሁሉ የአቅማችሁን ያው ከሀገረ ስብከታችን ጎን የሆናችሁ ወንጌልን ለምእመናን ለማዳረስ እንድትረዱን፣ ከጎናችን እንድትቆሙ ጥሪያችን እናስተላልፋለን። ጉባኤ ቤቶችን ማጠናከር ቅድሚያ ሊሰጠው እንደሚገባ ተጠቆመ። ጉዳዩ የተነሳው በአርባ አራተኛው ዓለም አቀፍ የሰበካ መንፈሳዊ ጉባኤ ለመሳተፍ ከመጡ የአህጉረ ስብከት ተወካዮች ነው። ሰናይት ባንተ። አርባ አራተኛው ዓለም አቀፍ የሰበካ መንፈሳዊ ጉባኤ በመላው ዓለም ያለችው ቅድስት ቤተ ክርስቲያን ጉዳይ በአንድ መድረክ የሚታይበትና የሚገመገምበት ጉባኤ ነው። በዓለም ዙሪያ ያለችው ቅድስት ቤተ ክርስቲያን እንደየአካባቢው የተለያዩ ተግዳሮቶች ያጋጥሟታል። በምዕራብ ጎጃም ሀገረ ስብከት ያለውን አገልግሎት አስመልክቶ ያነጋገርናቸው የሀገረ ስብከቱ ዋና ስራ አስኪያጅ ብርቱ ፈተናዎች ተጋርጠውብናል ያሉ ሲሆን በተለይ ጉባኤ ቤቶች ትናንትን፣ ዛሬን እና ነገን የምንመለከትባቸው የቤተ ክርስቲያን ተተኪ ፍሬዎች ምንጭ በመሆናቸው ትኩረት ያሻቸዋል ብለዋል። ጥሩ ነው ውይይቱ። በጣም አንደኛ በየሀገረ ስብከቱ ያሉ ሊቃውንት ይተዋወቁበታል፣ ልምድ ይለዋወጡበታል፣ የሀገሪቱን ነባራዊ ሁኔታ ሁሉ ይነጋገሩበታል እና ጉባኤው ጥሩ ነው ነው የምለው። ግን በዚህ ጉባኤ ላይ መነሳት ያለባቸው እንደኛ እንደ ምዕራብ ጎጃም ሀገረ ስብከት አሁን እኛ አሁን ከሁለት ዓመት እንግዲህ ሶስተኛ ዓመታችን ይዘናል። ከባድ ፈተና ላይ ነው ቤተክርስቲያኒቱ ያለች እውነት ለመናገር ምእመናንን ለማግኘት የስብከት ስብከት ወንጌልን ተደራሽ ለማድረግ አዳጋ የሆነበት ዘመን ነው ገጥሞን ያለንና እንደ ቤተክርስቲያን ሁላችንም ይህንን ወጀቡን ይህን የመጣውን ፈተና ሁሉ ታግሰን ያው በተቻለ መጠን ቤተ ክርስቲያኒቱ መስመሯን ጠብቃ እንድትሄድ ሰብከተ ወንጌል ተደራሽ እንዲሆን በተለያዩ ቦታዎች እየተዘዋወርን እያስተማርን ነው። ነገር ግን እንግዲህ ትናንትናን ዛሬንና ነገን ማየት ያስፈልጋል። ቤተ ክርስቲያኒቱን ትናንት ምን ነበረች፣ ጉባኤ ቤቶች ምን ነበሩ ትናንት፣ ዛሬስ በምን ቁመና ላይ ያሉ፣ ነገስ ቤተ ክርስቲያኒቱን ጉባኤ ቤቱን በምን ቁመና ላይ ይቀጥላል የሚሉት ነገሮች እነዚህ ሶስት ነገሮች በትኩረት ሰጡ ቢያይ የተሻለ ይመስላል። የትውልድ መነሻ ናቸው ሲሉ ያብራሩልን። ጉባኤ ቤቶች በግለሰብ ደረጃ ካልሆነ በጠቅላይ ቤተ ክህነት በኩል አልታዩም ያሉት ስራ አስኪያጁ አያይዘውም ከጸጥታ ችግር ጋር ተያይዞ ያሉባቸውን ችግሮች ገልጸው፣ ትኩረት እንዲደረግ ጥሪ አቅርበዋል። ጉባኤ ቤቶች አሁን አብዛኛውን ምእመናን ካልሆኑ በስተቀር ተቋሙ እየጠየቃቸው አይደለም እውነት ለመናገር ይህ ተቋም የተገኘ ትናንትና ከቤተ ክርስቲያን ነው። ቅዱሳን አባቶቻችንን ስንመለከት ብፁዓን አባቶቻችንን ስንመለከት የተነሱት የመጡት ከጉባኤ ቤት ነው። ዛሬንም ስናይ ዛሬ ያሉ አባቶቻችን ሊቃነ ጳጳሳት ሊቃውንቱ ይህ ሁሉ የተሰበሰበ ይህ መድረክ ሁሉ የተመቻቸ በጉባኤ ቤት ነው ማለት ይቻላል። ነገስ ምን ላይ ነው? ይህ ቀጣይነቱ ዛሬ እነዚህን ጉባኤ ቤቶችንና ተተኪ ደቀ መዛሙርቶችን ዝቅ ብሎ ይህ ተቋም ካላየ እዚህ መሰብሰቡ ፍሬ ያፈራል ብዬ የማየው ጉባኤ ቤቶችን ሲያይ ነው። ጉባኤ ቤቶች አሁን ተጎሳቅሏል። አብዛኛው ጉባኤ ቤቶች እንደ ሜሄራብ ጎጃም ሀገረ ስብከት አሁን ተዘዋውሮ መማር አስቸግሯቸዋል። ቤተክርስቲያን ማታ ሄደን ለማገልገል አንችልም። ሄደን ቤተክርስቲያን ካላደርን ነበር ሰው ማታ ተነስቶ ቤቱ ሄዶ ቤተክርስቲያን ማገልገል አይችልም። በአሁኑ ሰዓት እና በተፈተና አጣብቂ ላይ እኔ ያለች አሁን ሀገረ ስብከታችን። ስለዚህ ይህ ትልቁ ጉባኤ እንዲህ በሆነ ጊዜ በፈተናዎች ጊዜ መድረስ አለበት። ምክንያቱም ለወገን ደራሽ ወገን ነው እና ቤተ ክርስቲያን ደግሞ ይህን ተቋም አዚ ላይ ያደርሳለች ይህ ተቋም ደግሞ በክፉ ጊዜ በክፉ ቦታ ያሉትን ጉባኤ ቤቶች ሊያጠናክር ሊያበረታታ ይገባል ለማለት ፈልጋለሁ። የዘንድሮው ዓለም አቀፍ ሰበካ መንፈሳዊ ጉባኤ በጥሩ ሁኔታ እየተከናወነ ይገኛል ሲሉ የሀገረ ስብከትና የቤተ ክርስቲያን ስራ አስኪያጆች ገለጹ። እሌኒ ክፍሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት አዲስ በተሰራው የመሰብሰቢያ አዳራሽ እየተከወነ የሚገኘው 44ተኛው ዓለም አቀፍ ጉባኤ ከጥቅምት 4 ቀን 2018 ዓ ም የጀመረ ሲሆን ዛሬ ጥቅምት 7 ቀን አራተኛ ቀኑን ይዟል። በየዓመቱ የሚቀርበው የሥራ አፈጻፀምን አስመልክቶ የዘንድሮ ምን ይመስላል ስል መላካይን ኃይለ ጊዮርጊስ በልሁ የረቢ ኪዳነ ምሕረት ቤተ ክርስቲያን አስተዳደርን ጠየቁ። በነቃ በተጋ መልኩ ክትትሉ አለ። ከመድረክ ላይ የሚተላለፉን ነገሮች በእውነት በሰለጠነ መልኩ ዘመኑን ጊዜውን በዋጀ መልኩ ስለ ቤተ ክርስቲያን ቁጭት እንዲያድርብን ተነሳሽ እንዲኖረን በሚያደርግ መልኩ ነው እኔ ያየሁት የተገነዘብኩት። ሌላው ጥቅምት 6 ቀን ሪፖርታቸውን ካቀረቡ ሀገረ ስብከቶች መካከል ሊቀስዩማን ሳሙኤል መኮንን የጎፋና ባስኬቶ ዞኖች ሀገረ ስብከት ስራ አስኪያጅና መላከ ምረት ቀሲስ ስንታየው ደምስ የሚሶታና አካባቢው ሀገረ ስብከት ስራ አስኪያጅንም አነጋግሬ ነበር። ይሄ የ44ተኛው አጠቃላይ የሰበካ መንፈሳዊ ዓለም አቀፍ ጉባኤው ድባቡ በጣም ደስ የሚል በእውነት ባሉት አብያተ ክርስቲያናት አህጉረ ስብከት እየተደረጉ ያሉት ስራዎች የሚያስገርሙ የሚያስደንቁ ስራዎች እየተከናወኑ እንዳለ ያየሁበት የተመለከትኩበት የተረዳሁበት ነው። የዘንድሮ ጉባኤ የተለየ ነው። ከባለፈው ዓመት የተለየ የሚያደርገው አዳራሹ ደግሞ በተሻለ መንገድ ተሰርቶ በዚሁ አዳራሽ ላይ ያው እየተሰበሰብን እንገኛለን። የዘንድሮ ጉባኤ የተለየ ነው። ከሰዓት አጠባበቅ ጀምሮ ሁሉንም በጊዜውና በሰዓቱ ደቂቃውን በተሰጠው ደቂቃ መሰረት ያው ጉባኤው እየተካሄደ ነው ያለ። ስለዚህ ዘንድሮ ያው የተለየ ደስ የሚል ጉባኤ ነው እያሳለፍን ያለ ነው። የዘንድሮ አርባ አራተኛው ዓለም አቀፍ ጉባኤ ምንም እንኳ በጎ ጎኖች ቢኖሩትም በተግዳሮትነት የተጠቀሰም የስራ ሪፖርት መደመጡን አክለዋል። እንደዛው መጠን ደግሞ እንግዲህ ከአገልግሎትም ከችግሮችም የተነሳ ደግሞ ከኛም ደግሞ የዝግጅት እጥረት የተነሳ ከኛው ቤተክርስቲያን ከቤተክርስቲያን አማኞች የሄዱት የጠፉትን ዘገባም የሰማሁበት ነገር ደግሞ በአንጻሩ እያዘንኩበት ልንሰራ የሚገባው ነገር ያልሰራንበት ነገር እንዳለ የተረዳሁበትና የተገነዘኩበት ታላቅ ጉባኤ ነው ብዬ ማድነቅ እወዳለሁ። በተጨማሪም የአንዳንድ ሀገረ ስብከቶች የስራ ሪፖርት አለመቅረብን በተግዳሮትነት የተጠቀሰ ሲሆን በቀጣይ መፍትሄ ለማግኘትም ተክቶ መስራት እንደሚያስፈልግም አክለዋል። እንግዲህ ከሰሟቸውና ካዘንኩባቸው ነገሮች ከትናንት ወዲያ በቀረበው ሪፖርት 11 የሚሆኑ ሀገረ ስብከቶች እስካሁን ድረስ ባለፈው ዓመትም በዘንድሮም ባለው ነባራዊ ሁኔታ ያለመገኘታቸው ሪፖርት ያለመሰማታቸው ሁኔታ የሀገራችን ሁኔታ በእንዲህ አይነት መልኩ መሆኑ ትንሽ ልብን የሚያሳዝን፣ ለሀገር መጸለይ ለሀገር ሰላም የምትጸልይ ቤተ ክርስቲያን እንደገና ደግሞ እንግዲህ በደንብ ተመካክሮ ሰላም እንዲመጣ የማድረግ ነገር መስራት እንደሚገባ ያየውበት ነገር ነው፣ እና እግዚአብሔር ፈቅዶ ደግሞ እንግዲህ ለሚቀጥለው ለአርባ አምስተኛው ደግሞ እነሱ ተጨምረው ደግሞ ሪፖርታቸው መስማት እንድንችል ፈቃዱ ይሁን ነው። ጉባኤው ነገ ጥቅምት ስምንት ቀንም ቀጥሎ የሚውል ሲሆን የሽልማት መርሃ ግብር አያይዘውም ለአዲስ አበባ እና ለድሬዳዋ ከተማ አስተዳደር ከንቲባዎች እውቅናና ሽልማት ይሰጣል ተብሎ ይጠበቃል። በተጨማሪም ትኩረት ተሰጥቶ ሊሰራባቸው ስለሚገባቸው ጉዳዮች በብፁዕ ጠቅላይ ዋና ስራ አስኪያጅ መመሪያ ይተላለፋል ተብሎም ይጠበቃል። በመጨረሻም የጎፋና ባስኬቶ ዞኖች ሀገረ ስብከት የቅዱስ ሲኖዶስ ውሳኔ ባልተቀበሉ ህገ ወጥ ተሿሚዎች ምክንያት ፈተና እንደገጠመው የሀገረ ስብከቱ ስራ አስኪያጅ ሊቀስዩማን ሳሙኤል መኮንን ገለጹ እሌኒ ክፍሌ ተጨማሪ ያላት በ2016 ዓ ም የቅዱስ ሲኖዶስን ውሳኔ ተከትሎ ራሱን የቻለው የጎፋና ባስኬቶ ዞኖች ሀገረ ስብከት የቅዱስ ሲኖዶስን ውሳኔ ባልተቀበሉ ህገወጥ ተሿሚዎች ምክንያት ፈተና እንደገጠመው ሊቀ ስዩማን ሳሙኤል መኮንን የጎፋና ባስኬቶ ዞኖች ሀገረ ስብከት ዋና ስራ አስኪያጅ ይገልጣሉ። ሀገረ ስብከቱ በ2016 የተሰጠ የተፈቀደ ሀገረ ስብከት ነው። ያው አንዳንድ ፈተናዎች ሀገረ ስብከቱ ውስጥ አንዳንድ ፈተናዎች አሉ። ያው ቀደም ሲል በዚህ አካባቢ ላይ ያው በዚህ በህገወጡ መንገድ የተሾሙ ያው አባት ነበሩና በዚያ ምክንያት ያው ቅዱስ ሲኖዶስ ሀገረ ስብከቱ ያው ጎፋና ባስኬቶ ዞኖች ሀገረ ስብከት ተብሎ እንዲጠራ ቅዱስ ሲኖዶስ ወስኖ ነበረ። ስለዚህ የቅዱስ ሲኖዶስ ውሳኔ አንቀበልም የሚሉ የተወሰኑ ግለሰቦች ያው ተነስተው እነሱንም ያው በህግ በፍርድ ቤት ክስ መስርተን በመከታተል ላይ እንገኛለን። ይሁንና የቅዱስ ሲኖዶስን ውሳኔ ለማስከበር ከሀገረ ስብከቱ ሊቀ ጳጳስ ከብፁዕ አቡነ ኤልያስ መመሪያ እየተከተሉ ምእመናንን እያጽናኑ እንደሚገኙም ነው ሊቀ ሥዩማን የገለጡት። ያው የተወሰኑ አራት ወረዳዎች ደግሞ ከእነሱ ጋር ያው ስራ እየሰራን ያው ቅዱስ ቤተ ክርስቲያናችንን ያው እያገለገልን እያስከፈል ምእመናንን እያጽናናን ያው እንገኛለን ማለት ነው። ስብከተ ወንጌልን አስመልክቶ ላነሳ ነው ጥያቄም ሊቀ ሥዩማን ሀገረ ስብከቱ በቋንቋ የሚያስተምሩ መምህራንም በማዘጋጀት በወረዳው ባሉ አብያተ ክርስቲያናት ስብከተ ወንጌል እየተሰጠ ይገኛል ብለዋል። ስብከተ ወንጌል ዙሪያ ያው በአካባቢው ላይ ያው በአካባቢው የቋንቋ ሰባክያን ያው እየተሰጠ ይገኛል። ብፁዕነታቸውም ደግሞ ያው ለወንጌል ያላቸው ትኩረት የተለየ ስለሆነ በተለያዩ ወረዳዎች በበቶ ደብረከናን ቅዱስ ሥላሴ ቤተክርስቲያን በመገኘት በተለያዩ ወረዳዎች ላይ በመገኘት ያው ስብከተ ወንጌል እንዲፋጠን እያደረጉ በአካባቢው ያሉ መምህራንን ያው ሕዝቡን እንዲጠብቁ አደራ ጭምር እየሰጡ ያው የሚገኝበት ሀገረ ስብከት ነው። በመሎኮዛ የልሃ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን ለስድስት ዓመት ተቋርጦ የነበረውና በምዕመናን ዘንድ ትልቅ ሐዘን ፈጥሮ የነበረው የመስቀልና የጥምቀት ቦታም ባለፈው ዓመት መፍትሄ እንዳገኘም ገልጠዋል። እዚህ ዓመት ያው የተለየ ሥራ ያለ ያው በመሎኮዛ ወረዳ ቤተ ክህነት ያው እናንተም እንደምታውቁት ለሃ ደብረ ሳይል ቅዱስ ሚካኤል የሚባል ቦታ ላይ ለስድስት ዓመት ያህል የደመራና የመስቀል በዓል ሳይከበር ቆይቷል። ማህበረ ምእመናን ደግሞ ጥቁር እየለበሱ ነበረ በዓሉን ሲያከብሩት የነበረም በዚህ ዓመት ብፁዕነታቸው ከመንግስት ጋር ባደረጉት ጥረት ክትትል መስከረም ላይ የደቡብ ኢትዮጵያ ክልል የጋ የጎፋ ዞን የመሎኮዛና የመልኮዛና የልሃ ከተማ የመንግስት አመራሮች ያው ቦታውን 3500 ካሬ ሜትር ቦታ ሰጠው። በዚያ ቦታ ላይ ያው የመስቀል የደመራ በዓል በደመቀ ሁኔታ ተከብሮ ውሏል። ጥር 11 ደግሞ በዚያ በተሰጠው ቦታ ላይ ቤተክርስቲያን በስድስት ወር በቁጭት ሰርተው የኢየሱስ ክርስቶስ ጽላት ገብቶ ጥር 11፣ 12 በደመቀ ሁኔታ ተከብረዋልና ይሄም በህዝቡ ዘንድ ትልቅ ደስታ፣ የመንግስት አካላትም የዞኑ አስተዳዳሪም በቦታው ላይ ተገኝቶ በዓሉ በደመቀ ሁኔታ ተከብሯልና ያው በዚህ ዓመት ይሄ የተለየ ያደርገዋል ማለት ነው። ያልተቋጨው የቅዱስ ሲኖዶስን ውሳኔ አስመልክቶ በመንግስትና በቅዱስ ሲኖዶስ እየተደረገ ያለ ጥረት አለ ወይ ስላነሳሁትም ጉዳዩ በሂደት ላይ የሚገኝ መሆኑን ገልጠዋል። በጉዳዩ ረገድም የጠቅላይ ቤተ ክህነት የህግ ክፍል የራሱን ጥረት እያደረገ እንደሚገኝም አክለዋል። ቅዱስ ሲኖዶስ ያው በህግ እንድንከስ ያው ደብዳቤ ጽፎንላን ወስኗል። በዚያ መሰረት ያው ክስ መስርተን እንገኛለን። የጠቅላይ ቤተ ክህነት ህግ ክፍል ያው በዚህ አመት በጥሩ ሁኔታ አግዞናል በፌዴራል ፍትህ ሚኒስቴር ክስ እንዲመሰረት አድርገን የጠቅላይ ቤተ ክህነት ህግ ክፍል መምሪያ ኃላፊ መምህር አፈ መምህር አባ ገብረስላሴ ክትትል እያደረጉ ያው አሁን ሂደት ላይ ይገኛል በቀጠሮ ላይ ነውና የተወደዳችሁ ተመልካቾቻችን፣ ለዕለቱ ያሰናዳነው ዜና ቤተ ክርስቲያን የተከታተላችሁትን ይመስላል። ሌሎች የጣቢያችን መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።